ያው ህይወትን እንደዚህ ካልተለማመዷት ጊዜ ቤተሰብ ላይ ተፈኝቱ አይኮንም በሚለው ነው ራሴ ደገምኩት ደግምኩት። እስቴርሃም የምትሰሩ ወንዶች ወንዶች በተለይ ማለት ነው አረቦች የሚሰሩትን ምግብ በደንብ መከታተል ይኖርባቸዋል። ነገ ምክንያቱም ነገ የት ቦታ እንደምትወርቁ አታውቁትም። ብቻችሁን ልትኖሩ ትችላላችሁ። በቃ ሁሉ ያለ የነ ምግብ መብላት ይሰረቻል። አንዳንዴ ምግብ ቀይር ማርግ ቢፈልጉ ለራሱ የምታውቁ ከለምዳችሁ ከሆነ የምታውቁ ከሆነ አይቸግራችሁም። ምን እንስራ ብላችሁ አይቸግራችሁም። እንዴት እንስራ ብላችሁ አይቸግራችሁም። የዛኔ እውቀታችሁን ተጠቅማችሁ መስራት ትችላላችሁ። ግን እንደኔ የዋህና ጅል ከሆናችሁ ገና ስራ የልናል ብላችሁ ሙያ ለመማር የማትፈልጉ እማትደፍሩ ከሆናችሁ በቃላችሁ፣ እድሜ ልካችሁን ነው ሩዙ ይቀቀላችሁ ነው የምንኖሩት። እንዴት ናችሁ? እንዴት ናችሁ? ያው እንግዲህ ከእንቅልፍ የተነሳው ስለሆነ ሽርጥ እንደዚህ አድርገህ ተለብስና ከዛ ውጭም በነገራችሁ ላይ ዛሬ መብራት መብራት እየጣላን ነበር ዝናብ እየጣለ ነው እኛ ጋር ቢስሚላህ ራህማን እየተነሳው እንደመሆኑ መጠን እንደምንም ማድረግ። አሁን ተነስቼ ዙሁር ነው የምሰግደው። ውዛችን እናደረጋለን፣ ዙሁር እንሰግዳለን። ከዛ በኋላ እንግዲህ ለምሳም ለቁርስ ነው የሚሆን ምግብ ሰርተን እንበላለን ማለት ነው። አብራችሁን ቆዩ። ሽንት ቤት የቆሸሸውን ነገር ግዴታ ማጽዳት አለበት፣ ይላል ይሄ የቤት ህግ ነው አሉ። ያው በህግ ተገዥ ነው ስለዚህ

እና ስለዚህ አብረን ከተፍ ከተፍ እናደርግና በነገራችን ላይ እጅ ቁርጭ ያለ ነው ባለፉበት ይታያችኋል አይታያችሁም አላውቅም እዚህ ጋር ማለት ነው ይታይ ይመስላል ቀይ ሆኖ ይታያችሁ ከሆነ በደንብ ነው እጅን የከተፍኩትና ስለዚህ አሁን እንድንች ከዛ ስሙ ጠፋ በእናታችሁ የአቮካዶ የመሰለ ነገር ስሙን ረሳሁትና በቃ ኢዳም ነው የምሰራው ስለዚህ ኢዳም ሰራለሁኝ ከዛ ወተን ዳቦ እንገዛለን ከዛ በኋላ ሻያችን እናፈላለን። ከዛ በኋላ ቁርሳችንን እና ምሳችን እንበላለን ማለት ነው። ከዛ ወደ ውጭ እንወጣለን። ኦኬ አዬ፣ ይህ መጀመሪያም ምንድን ነው የምናደርገው? ወማ ተቀጣው ተቅጤጣ የሚለውን ነገር እንፈጽመዋለን። ሽንኩርት ነው እንከታትፈው፣ ሽንኩርታችንን እንከታተፋለን። ቲማቲም፣ ቲማቲማችንን እንከታትፋለን። ከዛ ግንጅብ ነው ምናምን ቢባሉ ይሄ ነገር ምንድን ነው እናታችሁ ስሙን አላወቅሁትም። ዞሮ ግን ለምግብ እንደሚሆን አውቃለሁ። አዎ ወይ አለም ዜጋ እንዴ ሰርባ ላይ አንጠሳኝ ነው ባላችሁ፣ ለማንም እያስተማርኩ አይደለም። በነገራችሁ ላይ ያው እዚህ ያለውን ነገር ላሳው ላሳያችሁ ብዬ ነው የለተለት ያለት ህይወት አዲስ አበባ ላይ ምን እንደሚመስል ለእንዴት አይነት ላጤ ማለት ነው ምን እንደሚመስል ላሳያችሁ በማለት ነው እንጂ እናንተ በሰፋፊ እንትን በጂ ፕላስ ሦስት የምትኖሩት ሰዎች እናንተን አይመለከትም ይሄ ቪዲዮ ማለት ነው ኮንፈረንሳችንን ነገራችኋለሁ። ባለፈው እንደቆረኩት ግን ያስጠላል። እዚህ ጋ ሻንጣው ተከፍቶ ምናምን ነገር ልብሱ ነው ይህ ማለት ነው። ይሄ ያው የተውኩት ለምን ዶ ታውቃላችሁ? አላስተካክልኩት። ምክንያቱም ቪዲዮ ላይ ለምን አስተካክለዋሉ? በትክክለኛው ሰዓት በትክክለኛው እንትን የማላስተካክለው እናንተ ለማሳይ ባላስተካክል ነው የተውኩት። እና ብዙ እንዳትታጀቡ ባለፈው እንደዚህ አርጌ ስቆርጥ ነው እጄን ልጭ የጣልኩት። ያው ህይወትን እንደዚህ ካልተለማመዷት ጊዜ ቤተሰብ ላይ ታይተኝቱ አይኮንም በሚለው ነው ራሴ አህ ደገምኩት። ራሴን ቻለንጅ ለማድረግ ነው እንደዚህ ያደረግኩትና በጣም አንድ አይነት ህይወት ይሰለቻል። ገባችሁ? ብር ታገኛላችሁ፣ ምን ትላላችሁ፣ ግን ሽፋይዳ ለየት ያለ ነገር ካላሳለፋችሁበት፣ ለየት ያለ ነገር ካላደረጋችሁበት፣ ምንም አያደርግም። በቃ ዝም ብሎ ተቀምጦ ጓደኛ ጋር ማጥፋት ምናምን፣ መብላት፣ መጠጣት፣ መግባት ይሰለቻልና አንዳንዴ ወጣ ብሎ እንደዚህ ህይወትን ራስን መምራት አንዳንዴ ትምህርት ይሆናል ብዬ ስላሰብኩ ነው እንጂ ቤተሰብ ጋር ተቀምጦ የያዙትን እያጠፉ ቤተሰብ ጋር እየበሉ መኖር በጣም ቀላል ነገር ነው። ለእኔ እስከዛሬ ሳረገ የነበረው ነገር ስለሆነ ማለት ነው። ስለዚህ እስኪያየሩ ኧረ ወይኔ እንደው ምን አለ ጥበባዊ ንግግር እስከምናገር እንኳን ብጠብቀ ይባላ ዋይ እና ያው ለአንዳንድ ሰዎች ከቤተሰብ ርቆ መኖር ሞት መስሉ ሚታያቸዋል። በእርግጥ ያው ከለመዱት ነገር ወጣ ማለት ሞት ሊመስል ይችላል፣ ወይም ደግሞ ለየት ስለሚል ሊከብድ ይችላል። ግን እንኳን አይደለም አገር ውስጥና አገር ውጭ ራሱ እየተኖረ ነው። ባህር ማዶ ኖር ነው ለእኔ ብቻ መኖር ይሄ መጀመሪያ አይደለም። ግን ውጭ ሀገር ብቻ መኖርና አገር ውስጥ ብቻ መኖር የተለያየ ነው። ይሄ የኛ የሀገር ውስጡ ትንሽ ከበድ ይላል አይደለ? የኛ የአገር ውስጡ ትንሽ ከበድ ይላል እና እንደውም እድሜያችንን ሰደነዋል ማለት ይቻላል። ሳስበው ሳስበው መውጣት የነበረብኝ በጣም መውጣት ከነበረብኝ ጊዜ በጣም ዘግቻለሁ ማለት ይቻላል። መውጣት የነበረብኝ ድሮ ድሮ ነበረ። አሁን ላይ አርፍጃለሁ ማለት ይቻላል። ቢሆንም ለምን ትንሸራተታለህ? ያው ፈት አንድ ምድቱ ተስፋ አደርጋለሁ። ጋይስ አከታተፍ ይብቃ ይከታተፍ። በነገራችሁ ላይ በጣም ነው የምችለው አከታተፍ። እና እኔ ሳውዲ ስኖር ውጭ ውጭ ስኖር እዛ ያው እንደነገርኳችሁ ሁለት ዓመት ምናምን በረሃ ነበር ያረ ሁለት ዓመት ሶስት ዓመት ምናምን ነገር ግን እንደዛ ሲሆን ያው ስሰራ የነበረውን ምግብ አንድና አንድ ምግብ ብቻ ነው። ሩዝ በስጋ ነው። ያው አረቦች ታውቃላቸው እንደዚህ አይነት ምግብ ነው እና የሚወዱት። እኔም ራሱ እንደነሱ ነበርኩኝና ያው ሩዝ በስጋ እዛ ገር ተምሬ የመጣሁ ምግብ ቢኖር ይህም ብቻ ነው። አሁን እዚህ ጋር የከበረኝ ነገር ምንድን ነው? ምስር ከክ ምናምን እንደዚህ የኢትዮጵያ ምግቦችን መስራቱም አልችልበትም። ወይኔ አረበ አላህ እና ደግሞ እዛ ፉል ምናምን ደግሞ ታውቃላችሁ፣ ፋሶሊያ ምናምን እንደዚህ ጃይዝ የሆኑ ነገሮች ናቸው አይደል? ዝም ብለሽ ምናምን ማስገባት ነው አይደል? በጣም ሲምፕል ነው። ደግሞ ይለያል ቢሆንም ግን አሁን በመብላት ነው። ጠዋት እንደዚህ አሁን ተነሳሁኝ ላይ ያው እንሻአላ ቀስ እያልኩኝ ደግሞ ኦንላይን ምግብ መመሪያ ይቀርም፣ ምግብ አሰራር ምናምን መመሪያ ይቀርምና በዚሁ አጋጣሚ ምግብ ሙያ ያላችሁ ምናምን ቻናል ያላችሁ ሰዎች ቻና ያላችሁ ነው ሪኮመንድ ብታረጉ ውይ ወይኔ ኦ እንት ኦ

ያው እስከ ተፈ እንደማይታያችሁ አውቃለሁ። ድምፁን ብቻ እንደምትሰሙት ካሜራ ምን ስለሌለ ራስን በራስ ነው የቀረጽ ያለው በድምፁ እንደምትመሰጡ ተስፋ አደርጋለሁ እና አላችኋለሁኝ። ላይፍ በጣም አሪፍ ነው ለመናገር። በተለይ ደግሞ እንደዚህ አይነት ቦታ ላይ መኖር ደስ ይላል። ወላሂ ምን አይነት እንትን እንዳገኙት አውቃላችሁ። ከዛ ሀገር ቤት ስኖር፣ ክፍለ ሀገር ማለት ነው፣ ወለው ስኖር ቢያንስ በቀን ብታምን ባታምንም ከአንድ ሺህ ብር በላይ አጠፋለሁ። አሁን ግን ከዚህ ግን ትናንት በቃ መቶ ብር በላይ አላጠፋም። በቃ መቶ ብር ባጠፈው ማታ ማታ አርጎ ለማምጣት ብቻ ለሌላ ነገር አልጠቀምበትም። እና ይህን ሳይ ወይኔ ምነው ቀድሜ ወጥቼ ቀድሜ ወጥቼ በነበር አልኩ። ያጠፋሁትን ገንዘብ ሳስታውሰው ማለት እና እንደዚህ ወጣ ማለት ቁጠባን ያስተምራል አሁን በፊት ከሁለት ወር ከምናምን በፊት የነበረው አካውንቴ ጋር የነበረው ብር አሁን ኑሮ በነበረ በጣም እጅግ ሊጠቀምበት ነበረ ማለት ይቻላል። በዚህ አቆጣጠር ማለት ነው። እና አስቀጥል ደግሞ ውጭ ላይ ጓደኛ በጣም ወሳኝ ወሳኝ ነው። እና ጥፋው የሚል ጓደኛ ሳይሆን እና ያዝ የሚል ጓደኛ በጣም ያስፈልጋል። እና እዚህ ጋር ያሉት ጓደኞች ደግሞ ያው ገረሳው አብዴ ነው። እና ጥፋው አይልም እሱ በነገራችሁ ላይ እና ያዘው ነው የሚለው በቃ የትም እዚህ ካልቀበጣችሁ በስተቀር አታጥፉም። ገንዘብ ባጭሩ የሚፈልጉት ነገር ትገዛላችሁ፣ ቤታችሁ ቁጭ ታደርጋላችሁ፣ አለቀ። ከዛ እንደ ምናልባች አጠፋን ካላችሁ ውጭ ወጣችሁ ቡና ከጠጣችሁ አንድ አንድ ይበቃ። አረብ ነው ነገር አታጥፉም ባጭሩ በቃ ዶ በዛው ይባል በቃ። በቀን ባይሆንም አንድ ቀን አሁን ዛሬ ወጣችሁ ምናልባች 200 300 ብር ታጠፉ ትችላላችሁ። እዚህ ባካባቢያችሁ ወክ እናድርግ ምናምን ብላችሁ ምቀናጣ ምናምን ካላላችሁ በስተቀር ከፍተኛ ብር ልታጠፋችሁ እና ይሄ የተገለጸ መቼ ነው? አሁን ነው። አገር ቤትማ ክፍለ ሀገር ትወጣለህ፣ ጓደኛ ትሰበስባለህ፣ ሁለት ሺህ ሦስት ሺህ ብር ምግብ ጧት አድርገህ ትገባለህ፣ ተኛለህ፣ ጧት ትወጣለህ። በቃ እንደዚህ ነው እና ያው እንግዲህ ሸንኩርታችንን እና ቲማቲማችን በዚህ መልኩ ከትፈን ጨርሰናል። አሁን ቀጥታ ወደ ኩኪንግ እንገባለን ማለት ነው። ያው ካሜራውን እኔ ስለምይዘው ትንሽ ያስቸግረኛል። እናንተ ጋር ለማውራት ያክል ኢንሻአላህ። ያው ብረት ድስቱ በጣም ትልቅ ነው እንደ ነገርኳችሁ፣ ወዴ ይለ የገዛሁት ለሩዝ መስሪያ ነው። ሌላ ሁለተኛ ብረት ድስት ሳያስፈልገኝ አይቀርም፣ ምክንያቱም ይሄ በጣም ትልቅ ነው። ለኢዳ ምናምን ነገር አይሆንም ማለት በጣም ይተልቃል አለና፣ አሁን ላይ ግን በዚህ ነው የምሰራው። ዘይት ዘይቱን ያው እንደነገርኳቸው ውጭ ላይ የተመረኩ ነገር ቢኖር ከዘይት በላይ ዘይት ዘይቱን እጅግ ጠቃሚ እንደሆነ ነው። ዘይት ዘይቱን አደርጋለሁ ያላ ነው። በዛ ያው እነዚህን ሽን እንጨምራለን። በዚህ ጋር እንደምታዩት ድንቻችን ተከትፏል። መቁላችንም በዚህ መልኩ እየተቁላላ ነው። አለጫ ምሰራለች ይዳን ባልጫ ማለት ነው ስጋ ደግሞ እነ ካሩት ይሄ ምንድነው ስሙ ይሄ ይሄ ባሚ ምንድነው ስሙ ይሄ እንደሚበላ ነው ማቆሽ ይሄ ሰም ምንድነው ስሙ ይሄ ምንድነው ነው እና እነዚህ አሉ ያው ድንቹ ፈርስቶፎል ድንቹ ይገባል ያሁን ቶሎ የማይበስል ነገር ስለሆነ ድንች እሱን አስገባለሁ እንግዲህ ከእውቀቴ አንፃር ነው ማውራቸው እና ድንቹን አስገባለን ከዛ እነዚህን እንከታተፍና ናስገባደል አዳዶቹን ስማቸውን አላውቃቸውም ግን እንደሚበሉ ይበሉ አቃሉ እንዴት እንደሚበሉ አላቅም ግን ብቻ ያው ገብተው እንደሚበስሉ ነው ማቀውና ያው ገብተህ ታበስላለ ማፈላሰፋ ነበር። የሰው ልጅ መርዝ ካልሆነ ነው በስተቀር እንጂ ምግብ ላይ የሚበላ ነገር ላይ ተፈላስፎ ምንም ነገር አይሆን። ያው ይበላ ዋ ተቃጣለ መስል ጀልስ እና ከዛ ምንድነው እናረጋግጥ እናወራለን እስኪ አንዳንድ ወሬዎች እናወራለን። ይህን ላስገባባና አንዳንድ ነገሮችን ደግሞ እንነጋገራለን። ከዛ በኋላ እንበላለን ማለት ነው። ለስቀው ተሞክሩ ያንድ ነገር ላካፍላችሁ። አረብ ሀገር ያላችሁ ሰዎች ማለት ነው፣ በተለይ ወንዶች። እኔ ለምሳሌ አሁን እስቲራሃ ስሰራ፣ እስቲራሃ ማለት እንግዲህ የአረቦች መዝናኛ ቦታ ነው። አረቦች ብዙ ጊዜ እረፍታቸውን የሚያሳልፉበት ቦታ ነው አይደለም። እና እዛ ስሰራ ያው ብዙ አይነት ምግብ ይሰራል። አረቦች ጋር ታውቃላችሁ፣ እነሱ በጣም ፈናን ናቸው፣ ወንዶቹም ሴቶቹም ማለት ነው። እና የኔ አረብ የሆነ መንዲ ምናምን ይሰራሉ። ማሳ ማሳ ይሄ በበርሚል ምናምን ተቆፍሮ ምናምን ይሄ የሚበስለው ነገር የለም። መንዲ በቃ እንትን ይሄ ሸዋያ ምናምን ይሰራሉ። በጣም የማይሰሩት የምግብ አይነት የለም። የወፍንሽ፣ የዞሮንሽ፣ የምንድነሽ፣ የምንድነሽ የማይሰሩት ነገር የለም እና? ወላሂ አንድ ማሊክም የሚባል እና ይጠራኛል ሁሴን ታል شوف كيف نسوي شوف ይለኛል እና እንዴት እንደምንሰራ ተመልከት ተማር ምናምን ነገር ይለኛል። በግ ገፈው ሲእንት ሲኑማ በግ ሲገፉ ለራሱ በነገራችሁ ላይ በግ መጥባት ለራሱ አልችልበት እና እና ተማር ምናምን እያሉ ሁሌ ሁሌ ይወስዱኛል። እና እኔ ጋር እንዲሰራ አይደለም ተማርም፣ ለአንተ ነገ የት እንደምትሆን አታውቀውምና ምግቡን ይሄን አሰራሩን መልመድህ ክፋት የለውም ይለኛል። እኔ ደግሞ ላላ ማባላው አልፈልግም፣ ኧረ ችግር ይልኝ አልፈልግም። ሲጀምር ለምን በዚህ ምለው ምግቡን መስራት ከቻልኩኝ? ናት ወለ ስራ እያሉ እንትን ይልኝ ያስቸግሩኛል። ፈርቼ ነው፣ ግን ይሄ ሞኝነት ነው። ወላይ ሰውም ይበላው ነገር ምን ችግር ነበር? ስንፍና ነው እንጂ አሁን ግን ቆጭኝ። ወላይ ይሄ መግቢ ይሄ በቃ የማይሰሩት አይነት የለም። በቃ ይጠብሳሉ፣ ይቀቅላሉ፣ ምን ይላሉ፣ ምን ይላሉ። በቃ የማይሰሩት የምግብ አይነት የለም? ይሄ ለራሱ የዳሙን አሰራሩን አንድ ቀን እንደማንም ብዬ አይቼ ያወቅሁት እና አሁን ላይ እስቴርሃን የምትሰሩ ወንዶች እስቴርሃን የምትሰሩ ወንዶች በተለይ ማለት ነው አረቦች የሚሰሩትን ምግብ በደንብ መከታተል ይኖርባቸዋል ነገ ምክንያቱም ነገ የትም የት ቦታ እንደምትወርቁ አታውቁትም ብቻችሁን ልትኖሩ ትችላላችሁ በቃ ሁሌ ያለ ምግብ መብላት ይሰረቻል አንድ ምግብ የምግብ ቀይር ማድረግ ብፈልጉ ለራሱ እምታውቁ ለምዳችሁ ከሆነ እምታውቁ ከሆነ አይቸግራችሁም። ምን እንስራ ብላችሁ አይቸግራችሁም። እንዴት እንስራ ብላችሁ አይቸግራችሁም። የዛኔ እውቀታችሁን ተጠቅማችሁ መስራት ትችላላችሁ። ግን እንደኔ የዋህና ጅል ከሆናችሁ ገና ስራ የለም ብላችሁ ሙያ የምትንቁ ወይም ደግሞ ሙያ ለመማር የማትፈልጉ የማትደፍሩ ከሆናችሁ ይበቃላችሁ። እዝም የላካችሁን ሩዙ ይቀቀላችሁ ነው የምንኖሩት እና አሁን አሁን ግን ዩቲዩብ ለራሱ ማራሉ የናንተ ምግብ ለመስራት ምግብ ምግብ ምግብ ሆድን ብቻ ነው እንዲህ የምታሰለው እንዳትሆን። ወንድ ልጅ ከሆዱ በላይ ምንም ነገር የለምና ያው፣ እስከ ጥንድ እስከ ምንሆን ድረስ ነው ይሁላ። ኢንሻላህ የሆነ ቀን መታ እንደምታሳርፈኝ ተስፋረጋለሁ። የዛን ሰዓት ቢሆንም ሙያ የለመደ ሰው ከሚስቱ እጅ አይጠብቅም ይባላል። ተማሩ ነው እምላችሁ፣ በቃ ያገኝ ባገኛችሁት አጋጣሚ ወንዶች በተለይ ሙያ ተማሩ፣ ምግብ መስራት ተማሩ። እኔ በዚሁ አጋጣሚ አንድ ነገር ልንገራችሁ። የሆነ ሰዓት ማለት ነው ፈንዲሻ እንትን ፈንዲሻ ማለት ፈንዲሻ ማፈንዳት አላቅም እና እጃዛ ቤት ጅዳው ነው እንዴት እንደሚደረግ እንትን ስለማላቅ ለሆነች ደወልኩ። እንግዲህ ከእኔ የተሻለ እውቀት አላት ብዬ ነው ደወልኩኝና ኩኝና ፈንዲሻ ላፈነዳ አፈልጋለሁኝና ፋፎ ማለት ፋፎ ቁሉ እና እንዴት ላድርግ ምናምን ነገር አልኳት። ከዛ ምን አለችኝ፣ መጀመሪያ ዘይት፣ ከዛ ስኳሩን አድርገው፣ ከዛ ከላይ ላይ ፈንዲሻውን አድርጋለች። ያው እኔ እንግዲህ እንደምታውቁት ለማር ነው የደወልኩትና ያው ከኔ በላይ ወጭ ታውቃለች። ይሄ እሺ አልኩኝና ዘይቱን አደረግኩኝ። ሲኳሩን ከላይ ጨመርኩኝ። ከዛ በኋላ ፈንድሻውን አስገባሁኝና ከደንኩት። ወዳጄ፣ የተቃጠለ ቤት ማን እንደዛ፣ ቤቱ እንዳለ ጉም መሰለ። በቃ ጉም በጉም ሆነ፣ በቃ ጭስ በጭስ ተነግረካ፣ ሽታውን ተውት። በቃ والله በጣም ደነገኩኝ። መጥበኩ እንዳለ ይታይም። በቃ ያ አላህ፣ ከዛ ቀጥታ ደዊ አላህ ይላንሽ ነው አልኳት። እንደዚህ ነው ማለት ነው አንቺ፣ ሰው አይደለሽም፣ አላህ አላህ፣ ስራሽን እስትሽናምቢ ተራግኛ ቃል እንደዚህም፣ እንደዚሁም ደግሞ እንቁላል እንቁላል መጋገር የእንቁላል ቂጣላ አይደለ? እንደዛ አላውቅም። እና ሁሌ እንቁላል መፈርፈር ሰለች፣ ቅቅል ደግሞ ይሰለቻል አይደል? ከዛ እስኪ እንቁላል ቂጣ አልጋግርም አልኩኝና። ለወልኩኝ ደወልኩኝ ለሆነ ሰው እንደዚህ፣ አሀ እንዴት ነው እንቁላል ቂጣ ልጋገር ነበርና እንዴት ነው ምናምን ነገር። ከዛ መጀመሪያ አድርግ፣ ከዛ በኋላ ከላይ ላይ ስኳር ጨምርበት አለችኝ። ስኳር ጨመርኩበት፣ ምናምን ብልቅጥቅጥ ነው ወጣልኳችሁ። በጣም የሚያስተላው ወላሂ። እና ሙያ የሌለው ሰው የሁሉም ሰው መሳቂያ ይሆናል ባጭሩ። እና ሳይለንት ሆናችሁ ተማሩ፣ ሙያ ለመዱ። እነ ጀለስ እነ ሙጃሂድ ሙያ ለመዱ። አቶ ሙጃሂድ ኢንዶሚ አትቀቅል፣ ኢንዶሚ ወንድ ምግብ አይደለም። እኔም ድሮ ድሮ ኢንዶሚ ቀቅል ነበረ ሙያ ስለሌለኝ ማለት ነው። አሁን ግን ሙያ ተማርና ለየት ለየት ያለ ነገር ሥራ። ሙጃሄድን በዚህ አጋጣሚ ነገሩልኝ፣ ሁሌ ኢንዶሚ የሚበላው ምስጥ ልንገራችሁ ማለት ነው። እና እንደዛ ነው ብላችኋለሁ። ወዳጆች ህይወት ደግ ነው። መውጣት ጥሩ ነው። የትም ቦታ ይሁን ብቻ መውጣት አሪፍ ነው። ግዴታ አገር ውጭ ምናም ሆነ የለበትም። በቃ አንተ ህይወትን ለመልመድ ከፈለክ ከቤተሰብ ቢያንስ በቃ አንድ ሁለት መቶ ኪሎ ሜትር መራቅ ነው የሚጠበቅብህ። ከዛ በኋላ ታያታለ ሁሉን ነገር ማለት ነው። እና ይህን ይመስላል እና ይህን ይሄን ያህል ከወሯችሁ ይበቃል። እስኪ ምግቧ ምግቧን ካካን መርጋትና ደግሞ ምግቧ ላይ እንገናኛለን ማለት ነው። ሳብ ጋይስ ተመልሰናል። ቻት ጨርሰናል። ቻት ይህ ምንድን ነው? አላቀውም ካሮት ስከትፎው ስሙን አስታውሰዋለው ለናንተና ገስ ለራሰዋለው። አንሙይ ጨራርሰናል አሁን ነዚህን እናስገባለን ከዛ በኋላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እናላለን። ወደ ምግባችን እንገባለን ማለት ነው። ያው እንደነገርኳችሁ ድንቹን አስቀድሜ እንትን ቢያወሉኝ አስገብቻለሁ ማለት ነው። ያው በዚህ አጋጣሚ የተሳሳትኩት ነገር ስለሚኖር እንደ ሐራም እንደዚህም ደግሞ እስኪ ይሄን ሰራ ብላችሁ ደግሞ ሪኮመንድ አድርጉ። ንገር ንገባ ሰራ ንገር ይሄን ብሰራ ይሻላል በሉ። እኔ ለመስራት ወደ ኋላ አለለም። እሺ ኦኬ። ቢስሚላሂ ረህማኒ ረሂም ትንሽ ሚታውና ሚለህ አስገባበታለሁ አለኝ ማለት ነው። ያው በዚሁ አጋጣሚ ደግሞ እኔ በጣም ከሚያስጠላኝ ባህሪ ምንድነው? ብቻዬን መብላት አልወድም። እስኪ አሁን ለሰዎች እደዋውላለሁ። ከመጡ ካባሉኝ ደስ ይለኛል፣ ካላባሉኝ ምንም አደርግ አልችልም። ብቻዬን እበላለሁ። ለደዋወል ላቸውና ደግሞ እንግዲህ ምን ይዛ እንገናኛለን ማለት ነው። ወዳችኋለሁ ማይ ፋሚሊ ውዶቼ ጨርሻለሁኝ። ይህችን የመሰለች አሪፍ ቁርስ አዘጋጅቻለሁኝ። ሙያዬ ላወራቸው አይደለም አመጣጤ። ሶ ዝሮ ዝሮ ህይወት እንግዲህ ይህን ይመስላል። ዕለት ተዕለት የምንኖረው ህይወት ነው። ወደፊት ደግሞ የሚቀየር ነገር ይኖር ይሆናል እና ይህን ለማሳየት ፈልጌ ነው። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁኝ። በሌላ በአዲስ ቪዲዮ እስከማገኛቸው ድረስ ሰላም ሆኑልኝ።